ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 4 2017 ዓመተ ምህረት እለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በልጥ ካሳ ነኝ። እንግዲህ በኢትዮጵያ ውስጣዊና ውጫዊ እንዲሁም በአፍሪካ ቀንድ ያሉ ተለዋጭ የፖለቲካ ወታደራዊ፣ ዲፕሎማሲያዊ ጉዳዮች ከእለት ወደ እለት ወደ ማይገመት አቅጣጫዎች እየሄዱ ነው የሚገኙት። ከዚህ አንጻር በየቀኑ መረጃዎችን የማደርሳችሁ ይሆናል። እናንተ መረጃዎችን እየተከታተላችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን በመጫን አዳዲስ መረጃዎች ሲለቀቁት ደርሳችሁ ማድረግ ትችላላችሁ። በርካቶቻችሁ በውስጥ የማህበራዊ ሚዲያ ገጾች እና እንዲሁም ደግሞ ጥቆማ ዜና ጂሜል ዶት ኮም ላይ በርካታ መልክቶች ልካችሁልኛል። በእጅጉን የማመሰግነው። ይሄ እንግዲህ ተሳትፏችሁን የሚያሳይ ነው። በትግራይ ያለው የፖለቲካ ሁኔታ እንግዲህ ከእለት ወደ እለት እየተካረረ መጥቷል። አሁን የፖለቲካ ቀውስ መጥቷል። ጊዜያዊ አስተዳደሩ ተሰዷል። ይህንን በተመለከተ እንዲሁም ደግሞ በአማራ ክልል የግንባር መረጃዎችን ሁለተኛ ዓመቱን የያዘውን የፋኖን ትግል በተመለከተ እለታዊ የግንባር መረጃዎችን አደርሳችኋለሁ። በተለያዩ የሀገሪቱ አካባቢዎችም እንደዚሁ በኦሮሚያ ክልል ያለውን ሁኔታ እንዲሁም ደግሞ አሁን እያኮበኮበ የሚገኘው የኦጋዴን ነፃ አውጭ ብሔራዊ ግንባር ደግሞ በዚህ ቀጠና አዲስ ውጥረት ይዞ መጥቷል። እነዚህን የተመለከቱ መረጃዎችን በየዕለቱ የማደርሳችሁናል። ፖለቲካዊ፣ ዲፕሎማሲያዊ እንደዚሁም ደግሞ የተለያዩ ማህበራዊና ኢኮኖሚያዊ መረጃዎች እየተከታተላቸው ስለሆነ በእጅጉ ነው የማመሰግነው። እንግዲህ ከአስተያየቶቻችሁ መካከል ፈጠን ፈጠን ብለ ወደ መረጃዎቹ ግባ፣ በመግቢያ ላይ አስተያየቶችን ስትሰጥ ጊዜ እየወሰድክ ነው፣ ከጊዜ አንጻር የሚሉ አስተያየቶችን ተመልክቻለሁ። በሌላ ጎን ደግሞ ፕሮግራሙ መለወጥ የለበትም፣ አድማጮችን ተሳትፎ ይዘህ መሄድ አለብህ፣ እንዲሁም ደግሞ በመግቢያ ላይ አድማጮች ሀሳቦች፣ መልክቶች ማስተላለፍና መሸፈንህ ይበል የሚያሰኝ ነው። ፕሮግራሙም ላለፉት ዓመታት በመጣበት መንገድ መቀጠል አለበት፣ ዝርዝር እና ጥልቅ ሪፖርቶችን ስለሚሰጠን በእጅጉ እናመሰግናለን የሚሉ አስተያየቶችንም በግራ ቀኝ ተመልክቻለሁ። በእጅጉን የማመሰግነው እንግዲህ ከደረሱ የኢሜል መልክቶች መካከል በተለይ እንግዶችን ብታቀርብልን የሚል በርካታ አስተያየቶች መጥተዋል። ከነዚህ መካከል በሰሞነኛው የህወሓት ውስጣዊ ትርምስ የህወሓትና የሻዕቢያ የአብይና የህወሓት የኦሮሞ ፖለቲከኞችና የህወሓት ግንኙነት፣ የኦሮሞ ተቃዋሚዎችና የሻቢያ ግንኙነት እንዲሁም ደግሞ ከዚህ አንጻር የአማራ ፖለቲካና የፋኖ ትግል ምን መምሰል እንዳለበት ብያን የሚሰጡ በዘርፉ ያሉ ምሁራንን ብታቀርብልን ብለዋል። ከሱዳንም አንጻር እንግዲህ በቀጠናው ከሱዳን የውስጥ ጦርነት እና የደቡብ ሱዳን አሁን አደገኛ ቀውስ የህወሓትና እና የሻቢያ ስምሪት በሱዳን ውስጥ እንዲሁም ደግሞ በሶማሊያና በአካባቢው የግብጽ የሚታዩና የማይታዩ እጆችን ጨምሮ በኤርትራና በሶማሊያ ያለውን ጂኦፖለቲክስ የዲፕሎማሲና ወታደራዊ አሰላለፍ ከሀገር ውስጥ እስከ አፍሪካ ቀንድ መካከለኛው ምስራቅና ዓለም አቀፍ ጉዳዮች ድረስ ያለውን ሁኔታ የሚመለከቱ ምሁራን የቀረቡ አስተያየቶቻቸውን ቢያስቀምጡ የሚል ሐሳብ ነው የተላከው። በዚህ ወቅታዊ ሁኔታ ለህዝብ ጆሮ መድረስ ያለበት ጉዳይ መመረጥ አለበት የሚል አስተያየትም አብሮ መጥቷል። በዚህ ወቅታዊ ሁኔታ ውስጥ ለህዝብ ጆሮ መድረስ ያለባቸው ጉዳዮች መመረጥ አለባቸው። ፕሮፖጋንዳ እና እውነትን መለየት አለበት። አሸናፊ ሆኖ ለመውጣት ለህዝብ ቀድሞ የሚደርሰው መረጃ እና የፖለቲካ ትንታኔ በጣም ወሳኝ ነው። ስለዚህ ይህንን ማድረግ ያስፈልጋል። ውጥንቅጡ በወጣበት ሰዓትም የራስን ህዝብ ሊያሳጣ የሚችል ፕሮፖጋንዳም ሊሰራጭ ይችላል። ስለዚህ ከዚህ አሰላለፍ ውጭ የሆነ ኪሳራ የማያደርስ ሙያዊ ትንተና ቀድሞ ለህዝብ መድረስ አለበት የሚል አስተያየት ነው። እንግዲህ አስተያየቱ ትክክል ነው። ም ባለው ሁኔታ የትኛው ሀይል የትኛውን ፕሮፓጋንዳ እየነዳ የራስንም ሀይል ያሳጣ እንደሚችል ያው በዚህ በኩል ትክክለኛ አስተያየት ነው። እንግዲህ ወታደራዊ፣ ዲፕሎማሲያዊ እንዲሁም ደግሞ በቀጠናው የታሪክና የፖለቲካ ጉዳይ ላይ አስተያየት መስጠት የሚፈልጉ እንግዶች ካሉ የማቀርብ ይሆናል ተጋባዦችን። ከዛ ባሻገር እንግዲህ የተለያዩ ሁለታዊ መረጃዎችንም በማገጣጠም በዚህ የሚሰጧቸው መረጃዎች እናንተንም አጠቃላይ አሁናዊ ሁኔታውን ስዕሎች እንድትይዙ መረጃዎቹ እንዲኖራችሁና በአካባቢው ላይ በቂ ግንዛቤና እውቀት እንድትኖሩ ያደርጋል። ወደ መረጃዎቹ ነው የሚሄደው፣ በእጅጉ ነው የማመሰግነው። ወደ መረጃዎች ሲሄድ እንግዲህ ትግራይ እንዴት አደረች የሚለውን ጉዳይ በመጀመሪያ አስቀድማለሁ። ትግራይ ያለው ሁኔታ እንግዲህ ከትላንትና ከሰዓት በኋላ በመቀሌ ህዝብ አደባባይ ወጥቶ ተቃውሟል ጊዜያዊ አስተዳደሩ አይፈርስም ሰላም እንፈልጋለን የሚል ተቃውሞ ህዝቡ አሰምቷል በርካታ የጊዜያዊ አስተዳደሩ ተሿሚዎች በደብረ ጽዮን ቡድን በቁጥጥር ስር ውለው አድረዋል ዛሬ ሌሊቱን በርካታ የጊዜያዊ አስተዳደሩ የቀበሌ የወረዳ የዞንና እንዲሁም ደግሞ የጊዜያዊ አስተዳደሩ በክልል ደረጃ ያሉ በቁጥጥር ስር ውለዋል በመቀሌ በማይጫው አዲጉዶም አጓላ አዲግራት ህዋኔ ሳምረ በተባሉ ቦታዎች ነው እንግዲህ በርካታ የጊዜያዊ አስተዳደሩ ከፍተኛ አመራሮች እየተለቀሙ እየታሰሩ ያደሩ ተብሏል። በአጠቃላይ ትግራይ አሁን ካለው ከ54 ወረዳዎች ውስጥ አብዛኞቹን ወረዳዎች ከሰባት ወረዳዎች ውጭ አብዛኞቹን የነ ደብረ ጽዮን ቡድን በእጁ እያስገባ መሆኑን ነው መረጃዎቹ የሚያሳዩት። ከጌታቸው በስተቀር ብዙ ያመለጡ የጊዜያዊ አስተዳደሩ ባለስልጣናት የሉም። ብዙዎቹ ታስረዋል ተብሏል። ትላንትና በነበረው የነ ሞንጆሪኒ 11 የህወሓት ከፍተኛ አመራሮች የነደብረፂዮን ቡድን እንዲሁም ደግሞ ሌሎች ወታደራዊ አዛዦች በተገኙበት ስብሰባ ተደርጎ ነበረ። በተደረገው ስብሰባ በውሳኔው እንግዲህ ዛሬ መቀሌን ጨምሮ ሙሉ በሙሉ እንዴት መቆጣጠር እንደሚቻል እና ከፌደራል የሚመጣ ኃይል ካለም እንደዚሁ አቅጣጫ ማስቀመጥ ይገባል የሚሉ ጉዳዮች ቀርበው እንደተነጋገሩባቸው ነው የመረጃ ምንጮቹ የሚገልጹት። ዛሬ እንግዲህ በቁጥጥር ስር ከዋሉት የጊዜያዊ አስተዳደሩ ባለስልጣናት መካከል የምስራቃዊ ዞን የጸጥታ ኃላፊ ኪዱ ገብረ ጻድቅ ይገኝበታል። ኪዱ ገብረ ጻድቅ አሁን ፍሬወይኒ በሚባል ወታደራዊ ካምፕ ውስጥ በኮር 153 አዛዥ ኮሎኔል አለም ሰገድ ታስሮ ነው የሚገኘው። በርካቶቹ እንግዲህ ታስረው ወዴት እንደተወሰዱ አልታወቀም። ከተቃውሞ ጋር በተያያዘ እንዲሁ አደባባይ የወጡ ወጣቶች ላይ ተኩስ ተከፍቶ ከሰባት ወጣቶች በላይ ከፍተኛ አካል ጉዳት ሲደርስባቸው፣ ህይወታቸው ያለፈም አሉ። ደብረጽዮን ቡድንም እንግዲህ መግለጫ ሰጥቷል። ትናንትና ከሰዓት በኋላ ባሰራጨው መግለጫ እኔ ይሄን እያደረግኩ ያለሁት የፕሪቶሪያውን የሰላም ስምምነት ለማስከበር ነው የሚል መግለጫ ነው የሰጠው ደብረጽዮን የህግ ማስከበር ስራ ላይ ነን ብሏል። የደብረጽዮን ቡድን ህወሓት ጊዜያዊ አስተዳደሩ እንደገና እንዲዋቀርና ኃላፊነቱን በአግባቡ እንዲወጣ የማድረግ እንቅስቃሴ ነው እያደረግን ያለ ነው ብሏል። ስለዚህ ብሔራዊ ክህደት የፈጸመ ቡድን ላይ እርምጃ እንወስዳለን። ይህን እርምጃችንን ማጠናከረን እንቀጥላለን ብሏል። በጌታቸው ቡድን ላይ እየወሰዱት ያለውን እርምጃ በተመለከተ ከሃዲ ቡድን ሶስተኛ ወገን ወይ ደግሞ አብይ ጣልቃ እንዲገባ ያደረገው ጥሪ ግልጽ ክህደት ነው፣ በትግራይ ህዝብ ላይ የተፈጸመ ግልጽ ክህደት ነው ብሎታል። እነ ደብረ ጽዮን ቡድን ይህንን ጉዳይ እንግዲህ እንደ ዋና አጀንዳ አድርጎ በትግራይ ውስጥ ወታደር ሊሰማራ ነው፣ ጣልቃ ሊገባ ነው እና ብይ ሊመጡ ነው በሚል ቅስቀሳዎችን እየሰራ መሆኑን ነው የሚያሳዩት። የአብይ ጣልቃ ገብነት የፕሪቶሪያ የሰላም ስምምነት ሙሉ በሙሉ የሚጥስ መሆኑንም የእነ ደብረ ጽዮን መግለጫ ይህንን አንስቶ አመላክቷል። በዚሁ በትግራይ የሚንቀሳቀሱ ፓርቲዎችም መግለጫ አውጥተዋል። በትግራይ ከሚንቀሳቀሱ ሶስት ፓርቲዎች የተሰጠው መግለጫ በአጭሩ ህገወጥ መፈንቅለ መንግስት እየተደረገ ነው። ይሄ ደግሞ የትግራይን ህዝብ ወደ ከፋ ጉስቁልናና የፖለቲካ ቀውስና የጸጥታ አለመረጋጋት ሽብር ውስጥ ይከተዋል የሚል እንዲሁም ደግሞ የስልጣን ወረራ እና የኤርትራ መንግስት ጣልቃ ገብነት ያለበት እንቅስቃሴ እየተደረገ መሆኑንም ፓርቲዎቹ ይህንን አንስተዋል። ዓለም አቀፍ ጣልቃ ገብነት በአስቸኳይ እንዲፈጸምም ጠይቀዋል። በነገራችን ላይ የትግራይ አካባቢ እየወጡ ያሉ መረጃዎች አሁን አብዛኞቹ ጌታቸው ረዳን ጨምሮ መግለጫዎች እየተሰጡ ያሉት በእንግሊዘኛ ነው። በእንግሊዘኛ ነው ያው ለዓለም አቀፉ ማህበረሰብ እንዲደርስ ተብሎ የታሰበ ቢመስልም ግን የትግራይ ተቃዋሚዎችም ጌታቸው ረዳም ሌሎቹም መግለጫዎችን እየሰጡ ያሉት በእንግሊዝኛ ነው። ይህ እንግዲህ ያው ከአማርኛ ቋንቋ ጋር ያለውንም አጠቃላይ የጎንዮሽ ጥላቻ የሚያሳይ ነው። የፌዴራል ጉዳዮች ከሆኑ ቋንቋው መተላለፍ ያለበት ለፌዴራል ጉዳይ ለሀገር ውስጥ መንግስት ከሆነ ቋንቋው ሊተላለፍ የሚገባው በአማርኛ ቢሆንም እነሱ ግን ለትግራይ ክልላዊ ሲሆን ትግረኛ ትክክል ነው። የትግረኛ የስራ ቋንቋ ነው የክልሉ። አማርኛ ቋንቋን ግን በዚሁ ባለመጠቀም ተቃዋሚዎቹም የጊዜው አስተዳደሩም እነ ደብረ ሲሆንም ይህን ነው እያሳዩ ያሉት። ከሶስት ዓመታት በፊት አማርኛ ቋንቋ በትግራይ ክልል ትምህርት ቤቶች እንዳይሰጥ ማገዳቸውም ይታወቃል። እንግዲህ በኢትዮጵያ ውስጥ የብሔር የፖለቲካ ንቅናቄ የሚያደርጉት የኦህደድ እና የኦነግ እንዲሁም ደግሞ የህወሓት እና ሌሎቹ በትግራይ ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎች በዋናነት እንግዲህ አማርኛ ቋንቋን እና የኢትዮጵያን የስርዓተ መንግስት መታገል ዋነኛ ስራቸው ነው፣ ይታወቃል። ወደ መረጃዎቹ እቀጥላለሁ። ተቃዋሚ ፓርቲዎቹ ኤርትራ ጣልቃ ገብነት ለመግታት አፋጣኝ ዓለም አቀፍ እርምጃ ያስፈልጋል ሲሉ ጥሪያቸውን አቅርበዋል። ለስልጣን ሲባል ወታደራዊ አዛዦቹ የትግራይ ወታደራዊ አዛዦች ህዝብን ማሸበር ማቆም አለባቸው። ይሄ ድርጊት ተቀባይነት የለውም ብለዋል። ይህንን ያሉት እንግዲህ በአጠቃላይ ሶስት የትግራይ ፓርቲዎች የትግራይ ነፃነት ፓርቲ፣ ባይቶና እንዲሁም ደግሞ አረና ትግራይ በጋራ በእንግሊዝኛ ባሰራጩት መግለጫ ላይ ነው ይሄ የተወሰደው። መቀሌ እና በትልልቅ ከተሞች ህዝቡ ስንቅ እያከማቸ ነው የሚገኘው ብለዋል የመረጃ ምንጮቹ ከባንክም በርካታ ሰዎች ገንዘብ እያወጡ ይገኛሉ ተብሏል። እንግዲህ ህዝቡ ጦርነት ሊመጣ ይችላል የሚል ስጋት ውስጥ ስለገባ ይህንን እያደረገ ነው ተብሏል። ከዚህ ባሻገር ወደ አዲስ አበባ ሌትናል ጀኔራል ታደሰ ወረደ እና አራት የጊዜያዊ አስተዳደር ከፍተኛ አመራሮች በና አብይ አህመድ ለአስቸኳይ ስብሰባ አዲስ አበባ ተጠርተዋል ተብሏል። እንግዲህ አዲስ አበባ ነገ ነው ስብሰባው የሚደረገው ነው የሚሉት የመረጃ ምንጮቹ። አዎ፣ እጌታቸው ረዳ ቀደም ብሎ ወደ አዲስ አበባ መምጣቱን ነው መረጃዎች የሚያሳዩት። ይህንን ተከትሎ ትናንትና እጌታቸው ረዳ ባሰራጨው ጽሑፍ በአዲስ አበባ ከሚገኙ የዓለም አቀፍ ኤምባሲዎች እና የዲፕሎማቲክ ማህበረሰብ ተወካዮች ጋር ስብሰባ ማድረጉንና ለነሱ ጉዳዩን ማስረዳቱን ገልጿል። በትዊተር ገጹ ባሰራጨው መረጃ ለአሜሪካ ኤምባሲ፣ ለጀርመን ኤምባሲ፣ ለፈረንሳይ ኤምባሲ፣ ለጣሊያንና ለአውሮፓ ኤምባሲዎች ይህንን ጉዳይ አሳውቋል። አዲስ አበባ እንግዲህ የአውሮፓ ኤምባሲዎች በተለይ የአውሮፓ ህብረትን ጨምሮ ጉዳዩን በአንክሮ እየተከታተሉት መሆናቸውን ነው የገለጹት። የአውሮፓ ህብረት ጉዳዩን በአንክሮ እየተከታተለ ሲሆን እስካሁን ሌሎቹ የአሜሪካን ኤምባሲ ጨምሮ ሌሎቹ ግን በጉዳዩ ላይ እስካሁን አስተያየት አልሰጡም። ሌላው እንግዲህ ከትላንቱ የጌታቸው ረዳ ጥሪ አንጻር ይጠበቅ የነበረውን ጉዳይ በተመለከተ አብይ አህመድ ጌታቸው ረዳን በላቀረበለት ጥሪ ይፋዊ ምላሽ አልሰጠም። ምናልባት ነገ ስብሰባ ከተደረገ በኋላ አንዳንድ ውሳኔዎች ሊወሰኑ ይችላሉ ነው የተባለው። የፌዴራሉ መንግስት በትግራይ ባለው ቀውስ ውስጥ ጣልቃ እንዲገባ ጌታቸው ትናንትና በመግለጫ ጠይቋል። ለዚህ እስካሁን ድረስ የተሰጠ ይፋዊ ምላሽ የለም። ሌሎች ተጨማሪ መረጃዎች፣ ደገሃሙስ ተብሎ የሚጠራው አካባቢ የኤርትራ ጀኔራሎች እና የህወሓት ጀኔራሎች እንዲሁም ደግሞ የህወሓት የደነ ሰዎች ስብሰባ አድርገዋል የሚል መረጃ አለ። ከኤርትራ በኩል እነማን ጀኔራሎች እንደተሳተፉ ግን የመረጃ ምንጮቹ የገለጹት ነገር የለም። ሌላው ከጌታቸው ረዳ ቡድን ከስር ያመለጠው ሌሊቱን አብዛኛው ወደ ማይጨው ነው እያፈገፈገው ተብሏል። ከመቀሌና ከሌሎች በተለይ እነሱ ደባዊ ዞባ እያሉ የሚጠሩት ደባዊ ዞን ተብሎ የሚጠራው አካባቢ ከእጃችን ወጥቷል፣ እንደርታ ከእጃችን ወጥቷል፣ መቀሌ ከእጃችን ወጥቷል የሚል ግምገማ ነው ያላቸው በዚህ አካባቢ ያሉ አመራሮች ወደ ማይጨው ነው አብዛኞቹ የሸሹት ተብሏል። እንግዲህ ጌታቸው ወደ መቀሌ ይመለሳል አይመለስም፣ አብሮ የሚታይ ጉዳይ ነው የሚሆነው ትግራይ እንግዲህ 24 ሰዓት መረጃዎች ይህንን ነው የሚመስሉት። አሁናዊ ክስተቶችን በተመለከተ በሌላ መረጃ ሰዓታችን እንመለስባቸዋለን። ከዚህ ጋር የመረጃ የቃለመጠይቅ ጥቆማ ላድርሳችሁ የወልቃይት ጠገዴ የልሳነ ግፉቃን የልሳነ ግፋን ቃል አቀባይ ጋር በቃለምልስ አድርግ ያለው እሱ እንድትከታተሉት። በተለይ ትግራይ ውስጥ ያለው የፖለቲካ ቀውስ ወደ ወልቃይት ወደ ጠለምት እንዲሁም ደግሞ ወደ ሌሎቹ ራያና አካባቢዎች ምን ይዞ ሊመጣ ይችላል፣ ከዚህ አንፃር ምን ይጠበቃል የሚለውን ጉዳይ በተመለከተ አቶ ቻላቸው አባይ የልሳነ ግፋን ቃል አቀባይ ያጭር ቆይታ አድርገናል። እንድትከታተሉት ወደፊት ፕሮግራሙ የሚጫን ይሆናል። ወደ ግንባር መረጃዎች ነው ማልፈው እንግዲህ ወደ ግንባር መረጃዎች ሳልፍ ሰሞኑም በአማራ ክልል የቀጠለው ጦርነት በተለይ ትላንትና እና ከትላንት ወዲያ ተባብሶ ነው እየቀጠለው። በማዕከላዊ አርማጭሆ በቀጠለው ከባድ ውጊያ ከፍተኛ ሰብአዊ ቁሳዊና ወታደራዊ ጉዳት ደርሷል። ሽመልበር ተብሎ የሚጠራ አካባቢ እና ግጨኝ በተባሉ ቦታዎች በሁለት ቦታዎች ከባድ ውጊያዎች ተደርገዋል። በእነዚህ ውጊያዎች የደረሰውን አጠቃላይ ወታደራዊ ኪሳራ በተመለከተ ሽመልበር መጋቢት 2 2017 በተፈጸመ ድንገተኛ ጥቃት ከ34 በላይ የሚደርሱ የመንግስት ወታደሮች ከሶስቱም እንግዲህ ከአካባቢው ሚሊሻ እና ሰላም አስከባሪ ከአድማ ብተና እና ከመከላከያ ይህን ያክል ቁጥር ያላቸው ጉዳት ደርሶባቸዋል ተብሏል። በተመሳሳይ ደረቅ አምቦ በተባለው ቦታም እንደዚሁ በተከታታይ የመንግስት ወታደሮች በተኩስ በነበረው ድሽቃ በንጹሃን ላይ ጉዳት ደርሰዋል ተብሏል። የደረሰው ጉዳት አልታወቀም። ግጨኝ ተብሎ የሚጠራ ቦታ እንደዚህ በተደረገ መደበኛ ውጊያ የደፈጣ ጥቃት ከፍተኛ ሰብዓዊ ቁሳዊ ጉዳት ደርሷል። እዚህ አካባቢ የወጡ መረጃዎች እንደሚያሳዩት በትንሹ 80 የሚደርሰው የመንግስት ወታደሮች ጉዳት አስተናግደዋል። ከቀላል አካል ጉዳት እስከ ሞት ድረስ ያለውን ጉዳት አስተናግደዋል ነው እየተባለው። በዚህ ቦታ በአምስት አካባቢዎች ውጊያ ሲያደርጉ የነበሩት የአርበኞች ክፍለ ጦር እንግዲህ የተለያዩ ብርጌዶች መሆናቸውን ነው ቃል አቀባዩና የክፍለ ጦሩ አዛዥ በጋራ የገለጹት። በዚህ እንግዲህ ሰባ ስምንተኛ ክፍለ ጦር ከፍተኛ ወታደራዊ ኪሳራ ደርሶበታል። ከሶስት ከተሞችም ለቀው ወጥቷል ነው የተባለው። በእነዚህ አካባቢ ከሚገኙ ሶስት የገጠር ከተሞች ከሀያ የሚደርሱ ሀያም ደርሱ በሰባ ስምንተኛ ክፍለ ጦር አባል የሆኑ የመንግስት ወታደሮች እንደዚሁ ከስምሪት ቀጠና ውጭ ወጥተዋል ሲል የክፍለ ጦሩ አዛዥ አንተነህ ድረስ እንዲሁም ደግሞ የክፍለ ጦሩ ቃል አቀባይ በአንድራው ግርማይ ይህንን መረጃ ይፋ አድርገዋል። በዚህ ቀጠና ውጊያ ሲያደርጉ የነበሩት የአርበኞች ክፍለ ጦር የብርጌድ አባላት ኮሎኔል እናቃቸው ብርጌድ እጃች ብሬ ዘገየ ብርጌድ፣ ምኒልክ ብርጌድ፣ ሻለቃ በርሁን ብርጌድ እና አባይ ብርጌድ ተብሎ የሚጠሩ መሆናቸውን ነው የገለጹት። እንግዲህ ሻለቃ ሰሞኑን በአዳኝ ሀገር ጫቆ በነበረው ውጊያ የተሰዋ ሻለቃን ምክንያት በማድረግ ወታደራዊ ዘመቻ በእሱ ስም እየተደረገ እንደሆነ ሻለቃ አንተነ ድረስ ይህንን ገልጿል። በነገራችን ላይ ፋኖ አንተነ ድረስ ፋኖ የተመለከተ መጽሐፍ ጽፏል። መጽሐፉን እንድታነቡትም እንደዚሁ ተጋብዛችኋል። ምናልባት መጽሐፉን እኔም እንዳነበብኩት አንዳንድ ሀሳቦችን የማጋራችሁ ይሆናል። እንግዲህ መሬት ላይ እየተደረገ ያለውን ሁኔታ በተመለከተ ፋኖች እንደዚህ ለታሪክ የሚቀመጥ ሪከርድ ሲይዙ የሚበረታታ ነው የሚሆነው። ወደ ደቡብ ወሎ መቅደላ ይመስደን መረጃ ላስከትል። በደቡብ ወሎ መቅደላ ወረዳ የሚሊሻ መሪ ቀበሌ 30 ወይም ደግሞ ዜሮ 30 ተብሎ በሚጠራው ቦታ ትላንትና በተደረገ ውጊያ በፋኖ ተገድሏል ነው የተባለው። ይሄ የሚሊሻ አስተባባሪና አካባቢው መከላከያን መንገድ የሚያሳይ ስምርት የሚሰጥ ሚሊሻ ነው የተገደለው። በተለይ እንግዲህ ሰሞኑን በዚህ አካባቢ በተደረገ ውጊያ እንደዚሁ ስምንት በላይ መንግስት ወታደሮች ወገሳና ሾጋ ቡና ተብሎ የሚጠሩት አካባቢዎች በተደረገው ውጊያ ሞትና ቁስለኛ መሆናቸው ይታወቃል። ይህንን ተከትሎ የመንግስት ወታደሮች አስራ ሁለት መኖሪያ ቤቶችን አቃጥለዋል። አስር የቁም ሰዓትን ነድተዋል። እነዚህ ሲሆኑ ደግሞ እንደዚህ ከላይ ተገደሉ የተባሉት የሚሊሻ ጠርናፊዎች በዋናነት የአካባቢውን ህዝብ እነዚህ የፋኖ ደጋፊዎች ናቸው ፋኖ ናቸው ለፋኖ ምግብ ሰጥተዋል፣ ውሃ ቀብለዋል፣ መረጃ ሰጥተዋል በሚል አርሶ አደሮች ላይ የሚደርሰው ግፍና ሰቆቃ መረጃ ሰጭ እንደሆኑ ነው መረጃዎች የሚያሳዩት። ሌላው ብርቱ ውጊያ ሲደረግባቸው የዋሉት ትላንትናና ከሰዓት ሸዋ ነው። በተለይ በሸዋ በአጣየ ዙሪያ ከትላንት በተደረገ ከባድ ውጊያ ከፍተኛ ወታደራዊ ኪሳራ ነው እየደረሰው ሌትናል ጀኔራልን ጨምሮ ከስልሳ በላይ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። በዚህ አካባቢ በተደረገ ከፍተኛ ውጊያ። እንግዲህ በዚህ ውጊያ በሁለቱ ወረዳዎች በተለይ በኤፍራታ ግድምና በአንጾኪያ ገምዛ ወረዳዎች ነው ውጊያዎች ሲደረጉ የዋሉት። በዚህ በፋኖ በኩልም የሻለቃ ዘመቻ መሪን ጨምሮ ጉዳት እንደደረሰ ነው የመረጃ ምንጮች የሚገልጹት። በመንግስት ወታደሮች በኩል ጉዳት የደረሰበት የሌትናል ጀኔራል ተመስገን ወደ አርሴማ ሁዳድ ተብሎ የሚጠራው አካባቢ ከጨፋሮ ተነስቶ እንቅስቃሴ ያደርጉ አጃቢዎች እና እሱ ላይ በተፈጸመ ጥቃት ነው ጉዳት የደረሰው። አጃቢዎቹ ወዲያውኑ ሲሞቱ እሱ ለሕክምና ሆስፒታል ከገባ በኋላ ነው ሕይወቱ ያለፈው ተብሏል። እንግዲህ በቅርብ ጊዜ እየተደረጉ ባሉ ውጊያዎች በዚህ ደረጃ ሌተናል ጀኔራል ደረጃ የሚገኙ የመንግስት ከፍተኛ ወታደራዊ አዛዦች ሲገደሉ ይሄ በቅርብ ጊዜ የመጀመሪያው ነው ተብሏል። እንግዲህ ጦርነቱ በምን ያክል ደረጃ ከእለት ወደ ዕለት እየከበደ እንደሆነ ማሳያ ነው። በዚህ ግንባር በፋኖን በኩል የደረሰው ጉዳት ከላይ ተገልጿል። በመራቤቴ ሌላው ግንባር፣ በሸዋ መራቤቴ ግንባር፣ በዚህ ቀጠናም እንደዚሁ ከባድ ውጊያ ሲደረግ ነው የዋለው። በተለይ በሚድ አመራኛ ወደ ምዕራብ ወሎ እንቅስቃሴ ሲያደርጉ በነበሩ የመንግስት ወታደሮች ላይ በተፈጸመ ድንገተኛ ጥቃትና በነበረ መደበኛ ውጊያ በተለይ አንገር ሜዳ፣ ቶጎራ፣ ድምድም ተብሎ በሚጠሩ አካባቢዎች ከፍተኛ ጉዳት ደርሷል። በዚሁም ከፍተኛ ወታደራዊ ኪሳራ ነው የተስተናገደ የሚሉት የመረጃ ምንጮቹ፣ ሟቾችና ቁጥር በውል ባይታወቅም ሁለት የቡድን መሳሪያዎች እና 13 የነፍስ ወከፍ መሳሪያዎች በፋኖች ገብተዋል ተብሏል። የሚሊሻ ጠርናፊ ጨምሮ ሰባት የሚሊሻ እና ስድስት የመከላከያ አባላትም በፋኖ ተይዘዋል ተብሏል። ወይ ደግሞ ለፋኖች ሰጥተዋል ተብሏል። ይሄ እንግዲህ ቶጎራ፣ አንገር ሜዳና ድምድም ተብሎ በሚጠሩት በነበረው ውጊያ ነው። በተመሳሳይ በዚሁ ቀጠና መርሐቤቴ፣ ዋሶ ጃራ ተብሎ በሚጠሩ አካባቢዎችም እንደዚሁ ከባድ ውጊያ ተደርጓል። በተደረጉት ውጊያዎች አንድ የቡድን መሳሪያና የነፍስ ወከፍ መሳሪያዎች በእጅ ገብተዋል ተብሏል። በዋሶ ግንባር የዘመቻ መሪ መቶ አለቃ ቆስሎ ሆስፒታል ገብቷል ተብሏል። እንግዲህ ሆስፒታል ገብቶ ሕክምና ላይ በነበረበት ጊዜ የሚከተለውን አስተያየት ሰጥቷል ነው የተባለው። እጁ ላይ ነው ጉዳት የደረሰበት። እንግዲህ መቶ አለቃው ውጊያውን በተመለከተ አስተያየት የሰጠው እንግዲህ እዛ ሕክምና ጣቢያ አካባቢ ላሉ ሰዎች ፋኖች በጣም ልጆች ናቸው፣ ፈጣን ተዋጊዎች ናቸው። ከየት መጡ ሳንል ነው በተደጋጋሚ እያጠቁን ያሉት። በዚህ ሁኔታ በእጅጉ ፈትነውናል በእጅጉ ፈትነውናል በእጅጉ አሰላጭተውናል። ከፍተኛ ጉዳትም እያደረሱብን ነው። ባልተገመቱ ቦታዎችና ባልተገመተ ሁኔታ ነው ጉዳት እያደረሱብን ያለው። በዚህ ምክንያት እንግዲህ ውጊያው አስቸጋሪ ሆኖብናል፣ የሚል አስተያየት ስለመስጠቱ ነው እንግዲህ የመረጃ ምንጮቹ እየገለጹት። ይህንን መረጃዎች ተጨማሪ መረጃዎችን እያደረሱኝ የአማራ ፋኖ በሸዋ ጠቅላይ ግዛትዝ ቃል አቀባይ ፋኖ አበበ ጺሞ አበበ ሙላቱ እና የአማራ ፋኖ በሸዋ እንደዚሁ ቃል አቀባይ ናቸው። ይህንን መረጃ ያደረሱን በተለይ በዚህ በይፋት ቀጠና እየተደረጉ ባሉ ውጊያዎች ሁለቱም እዞች በጋራ ያደረጓቸው ዘመቻዎች መሆናቸውን ነው መረጃዎቹ የሚያሳዩት። ይህ እንግዲህ ወደ አንድነት መምጣት እና ለጋራ ለውና ከመታገል ጋር በዚህ ደረጃ ሰው አብሮ ግንባር ላይ ከዋለ፣ አብሮ ግንባር ላይ ከወደቀ አንድ የማይሆንበት ምክንያት ምንድን ነው የሚለው የብዙዎቹ ጥያቄ ነው። ስለዚህ ይሄ ጉዳይ ምላሽ ማግኘት ያለበት ነው። በግንባር በጦር ሜዳ እንዲሁም ደግሞ በአውደ ውጊያ ላይ እየተደረጉ ያሉት ትብብሮች ወደ አጠቃላይ መዋቅራዊ ትብብርና ወደ አንድነት መምጣት አለባቸው። ሌላው ትናንትና ብርቱ ውጊያ ሲደረግባቸው ከዋሉት አካባቢዎች ወልዲያና አካባቢው ነው የሚገኘው። ወልዲያ እንግዲህ ትናንትና በከተማው ደቡብ አቅጣጫ እና ደቡብ ምስራቅ አቅጣጫ ብርቱ ውጊያ ሲደረግ ነው የዋለው። በዚህ በተለይ ወደ መርጦ ግንባር በነበረው ውጊያ በመንግስት ወታደሮች ላይ ከፍተኛ ወታደራዊ ጉዳት ደርሰዋል ወታደራዊ አዛዦችን ጨምሮ ነው የተባለው። እስካሁን ድረስ እንግዲህ በዚህ ውጊያ የደረሰው ቁጥር በአሃዛዊ መረጃዎች ለማወቅ አልተቻለም። በተመሳሳይ በዚሁ ከወልዲያ ደሴ መስመር ዋናው መንገድ ተከትሎ ሲሪንቃ ውርጌሳን ጨምሮ አራት ትንንሽ ከተሞችን ትላንትና መሻሹን ፋኖ ተቆጣጥረዋል። ውርጌሳና ሲሪንቃን ጨምሮ አሁን እነዚህ ከተሞች በፋኖ ቁጥጥር ስር ይገኛሉ ነው የተባለው። ከዚህ ጋር በተያያዘ እንግዲህ ትናንትና ወልዲያ ሁለት ባንኮች መዘረፋቸውም ተገልጿል። እስካሁን ድረስ ስለ ጉዳዩ የተሰጠ መግለጫ የለም። እንግዲህ ባንኮቹ የመንግስት በርካታ ኃይል የወታደራዊ ማዘዣ ጣቢያ ሰሜን ምስራቅ እዝ በጊዜያዊነት በሚጠብቀው ከተማ ውስጥ ነው ዝርፊያ ተፈጸመ የተባለው። ስለዚህ እንግዲህ የባንክ ሰራተኞችም በቁጥጥር ስር ውለዋል። መረጃው ይፋ ሲደረግ ንግድ ባንክና ዳሽን ባንኮች ናቸው ተዘረፉ የተባሉት። እሱን ወደ እናንተ የማደርስ ይሆናል። ሌላው መረጃ ወደ ጋምቤላ የሚወስደን ነው። በጋምቤላ የዓለም ጤና ድርጅት በጋምቤላ የተከሰተውን ኮሌራ መቆጣጠር መቻሉን ነው የገለጸው። በሪፖርቱ የዓለም ጤና ድርጅት በኮሌራ በሽታ በሳምንት ውስጥ ከባለፈው ሳምንት 15 ሰዎች ተይዘው ነበር በዚህ ሳምንት ቁጥሩ ወደ 14 ቀንሷል። ስለዚህ በቁጥጥር ስር ውሏል በሽታው የሚል ሪፖርት ነው ያቀረበው። ለዚህ ሕክምና ከ85 በላይ የጤና ባለሙያዎችን እንዲሁም ደግሞ በጎ ፈቃደኞችን ማሰማራቱን የተባበሩ መንግስታት ድርጅት አሳውቋል። እንግዲህ በ1200 ሰዎች በአንድ ቦታ ሕክምና እየሰጣቸው ነው በእነዚህ የጤና ባለሙያዎች አማካይነት ተብሏል። በዚህ ቀጠና እንግዲህ ከሀምሳ በላይ ሰዎች በኮሌራ በሽታ መሞታቸውንም መረጃዎቹ እያሳያሉ። አዲስ አበባን ጨምሮ በተለያዩ የኢትዮጵያ አካባቢዎች የኮሌራ በሽታ መቀስቀሱን ነው መረጃዎቹ የሚያሳዩት። በአማራ ክልል ባህር ዳርን ጨምሮ ምዕራብ ጎንደር በብዙ ቦታዎች፣ እንዲሁም በክልሉ የተለያዩ ቦታዎች፣ በኦሮሚያ ክልል ቦረናና አካባቢውን ጨምሮ ብዙ ቦታዎች የኮሌራ ወረርሽኝ መቀስቀሱን መረጃዎቹ እያሳያሉ። ወደ ተዛማጅ መረጃዎች ስንሄድ የኢትዮጵያና የኤርትራን ጉዳይ በተመለከተ ከኤርትራ በኩል እንግዲህ በርካታ ወታደራዊ ኮንቮዮች ከተለያዩ የኤርትራ አካባቢዎች ከመካከለኛው የኤርትራ ክፍል ከወታደራዊ ማሰልጠኛ ጣቢያ እንዲሁም ደግሞ ከሰሜንና ከምዕራብ የኤርትራ አካባቢዎች ወደ ደቡባዊ ኤርትራ አካባቢ ወደ ሰሜን ኢትዮጵያ አካባቢ ወታደራዊ እንቅስቃሴዎች ላለፉት አምስት ቀናት እንደቀጠሉ መሆናቸውን መረጃዎች ያሳያሉ። ትናንትና የወጡ ተንቀሳቃሽ መረጃዎች ደግሞ በኢትዮጵያ በኩል ደግሞ አፋር ዋናውን መንገድ ተከትሎ ወደ ቡሬ አቅጣጫ በርካታ ወታደራዊ ተሽከርካሪዎች እና ኮንቮዮች እንዲሁም ደግሞ የከባድ መሳሪያዎችን የጫኑ ተሽከርካሪዎች ሲንቀሳቀሱ የሚያሳዩ ምስሎች ይፋ ተደርገዋል። ብዙዎቹ የዚህ እንቅስቃሴ መዳረሻ የኢትዮጵያና የኤርትራ ድንበር የሆነው የአፋር ቡሬ ግንባር ነው የሚል አስተያየት ነው እየሰጡ ያሉት እንግዲህ ከዚህ ጋር በተያያዘ ወደ ትግራይም እንደዚህ ወታደራዊ እንቅስቃሴዎች በተለይ በአፋር አባል አካባቢ እንዳሉ ነው መረጃዎቹ የሚያሳዩት ከሁለት ሳምንታት በፊት ጀምሮ። ሌላው በኢትዮጵያ ውስጥ ያለውን ሁኔታ በተመለከተ እንግሊዝ የጉዞ ማስጠንቀቂያና ምክር ሰጥታለች ለዜጎቿ። እንግዲህ በተለይ በኢትዮጵያ ውስጥ ያለውን አጠቃላይ ፀጥታ ሁኔታ ያለበትን አጠቃላይ ሁኔታ የሚያሳይ ነው የእንግሊዝ መንግስት ለዜጎቹ የሰጠው ማስጠንቀቂያ በኢትዮጵያ በጠረፋማ ቦታዎች እንግዲህ በተለይ ኢትዮጵያን ከሱዳን ከሶማሊያ፣ ከኬንያ በሚያዋስኑ አካባቢዎች ላይ የዜጎች የጉዞ እንቅስቃሴ በኪሎ ሜትር እንዲገደብ ነው የጉዞ ምክር የተሰጠው። ከ20 ኪሎ ሜትር ሱዳን በ20 ኪሎ ሜትር በሱዳን፣ 10 ኪሎ ሜትር በደቡብ ሱዳን፣ እንዲሁም ደግሞ በሶማሊያና በኬንያ በኩል በአማካይ 100 ኪሎ ሜትር፣ እነዚህ እርቀቶች ወደ ድንበር አካባቢ ዜጎች እንዳይሄዱ የእንግሊዝ መንግስት ማስጠንቀቂያ ሰጥቷል። በተለይ በኢትዮጵያና ሶማሊያ በኩል ሰላሳ ኪሎ ሜትር ፈርፈር ዞን ተብሎ በሚጠራው በኩል ሰሞኑ እንግዲህ የኢትዮጵያ ሰራዊት ወደ መካከለኛው ሸበሌ ግዛት ለመግባት ወታደር እንቅስቃሴ ያደርግበት ያለ አካባቢ ነው። በዚህ አካባቢ እንዳይንቀሳቀሱ፣ የሚንቀሳቀሱ ከሆነ በጅጅጋ እና ዋጃ ላይ አካባቢ ባሉት ብቻ እንዲንቀሳቀሱ፣ እንዲሁም ደግሞ በኬንያ ድንበር ከዋናው መንገድ ውጭ ባሉ የኢትዮጵያና የኬንያ ድንበሮች ከ10 ኪሎ ሜትር በላይ እንዳይንቀሳቀሱ ወይም ደግሞ ዘልቀው እንዳይገቡ የእንግሊዝ መንግስት ለዜጎቹ ምክር ሰጥቷል። በተከዜ በኩልም በኢትዮጵያና በኤርትራ በጎንደር በኩል በተከዜ ከ10 ኪሎ ሜትር በላይ ከወንዙ ርቀት ዜጎቹ እንዳይጠጉ ይህንን ማሳሰቢያ ሰጥቷል። በአገር ውስጥም እንግዲህ በኦሮሚያ ክልል ሰሜን ሸዋ፣ ምራብ ሸዋ፣ በወለጋ አራቱም ዞኖች ምስራቅ ወለጋ፣ ምራብ ወለጋ፣ ቄለም ወለጋ እና ሆሮ ጉሩ ወለጋ ዞኖች ያለውን እንዲሁ ደግሞ በጋምቤላ ቀጠናዎች ያለውን የዜጎቹን እንቅስቃሴ ምክረ ሐሳብ ሰጥቶበታል። የእንግዲህ እንግሊዝ በኢትዮጵያ ውስጥ ያለውን የጸጥታ ሁኔታ ግምገማዋን የሚያሳይ መረጃ ነው። ከዚህ ቀደም ብሎ እንግዲህ በዚህ በአፍሪካ ቀንድም የአሜሪካ ኤምባሲ የዜጎቹ በሞቃዲሾ አየር ማረፊያ በኩል የሚያደርጉትን በረራ እንዲያቋርጡ፣ ከደቡብ ሱዳን ደግሞ ከጁባ ከተማ ደግሞ የተለየ ግዳጅ የሌላቸው ዜጎቹ ለቀው እንዲወጡ ማሳሰባቸው ይታወቃል። እንግዲህ ደግሞ በኢትዮጵያ ውስጥ ያለውን የጸጥታ ሁኔታ በዚህ መንገድ ገምግማ ይህንን መረጃ አሰራጭታለች። ወደ አፍሪካ ቀንድ መረጃዎች ነው የምንሄደው። ወደ አፍሪካ ቀንድ መረጃዎች ስንሄድ የደቡብ ሱዳን ማስተባበያ ሰጥታለች። ደቡብ ሱዳን የኡጋንዳ ጦር ወደ ጁባ አልገባም፣ ስምሪትም አልወሰደም ስትል ነው ማስተባበያ የሰጠችው። ትላንትና የወጡ መረጃዎች የኡጋንዳን ወታደራዊ መረጃዎች ጨምሮ ኡጋንዳ በደቡብ ሱዳን የሳልቫኪረን መንግስት ለመጠበቅ ከሪክ ማቻር እና ከደጋፊዎቹ ሊሰነዘር የሚችለውን ጥቃት ለመጠበቅ በርካታ ወታደሮችን ወደ ጁባ፣ ወደ ደቡብ ሱዳን ዋና ከተማ አስገብታለች የሚል መረጃ ወጥቶ ነበር። ደቡብ ሱዳን ይህንን አስተባብላለች። በተመሳሳይ ደቡብ ሱዳን በትናንትናው ዕለትም እዚሁ የአረብ ኤሚሬትስ የተባበሩት አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ ሆስፒታሎችን ገንብቷል፣ በደቡብ ሱዳን ውስጥ የሚለውንም እንደዚሁ ማስተባበሏን ነው መረጃዎቹ የገለጹት። ሌላው ወደ ሱዳን የተመለከተ መረጃ ነው በዳርፉር ዋና ከተማ ኤልፋሽር ተብሎ በሚጠራው ቦታ ከሁለት መቶ በላይ ሰዎች ሰሞኑን በተደረጉ ውጊያዎች ተገድለዋል ነው እየተባለው። እንግዲህ ሟቾቹ በድሮን ጥቃት ጭምር በፈጥኖ ደራሽ ኃይሉ የተገደሉትን ይጨምራል ብለዋል። የሱዳን የሰብአዊ ቀውስ ሁኔታ ከእለት ወደ ዕለት እየተባባሰ መምጣቱን የሚገልጹት መረጃዎች እንግዲህ በሱዳን ያለው ሁኔታ ባለፈው በተለይ ከጥር አካባቢ የሱዳን መንግስት ጦር ብዙ ቦታዎችን እየተቆጣጠረ ቢሆንም፣ አሁን እንደገና ደግሞ ፈጥኖ ደራሽ ኃይሉ ካርቱምን ጨምሮ አዳዲስ ቦታዎችን እየተቆጣጠረ መሆኑ የሚያሳዩት ይህንን ተከትሎ እንግዲህ በሱዳን ውስጥ የትዩ መንግስት ለማቋቋም ፈጥኖ ደራሽ ኃይሉ እና ተባባሪዎቹ እንቅስቃሴ ላይ መሆናቸው ይታወቃል። ይህንን በተመለከተ ትልልቅ ዓለም አቀፍ ተቋማት የተባበረ መንግስታት ድርጅት፣ የአውሮፓ ህብረት፣ የአፍሪካ ህብረትን ጨምሮ በምስራቅ አፍሪካ ሀገራትም እነ ኡጋንዳ እና ሌሎች ሀገራት ይህንን እየተቃወሙ ነው የሚገኙት። ይሄ የትዩ መንግስት ምስረታ ቻርተሩን ያረቀቀው ኬንያ ነው፣ ከኬንያ ድጋፍ አለው ተብሎ ነው የሚገመተው ይሄ ሱዳንን ወደ ክፍፍል ውስጥ ይወስዳታል በሚል በርካታ የዓለም አቀፍ ተቋማት ይህንን እየኮነኑ ነው የሚገኙት። ለዚህ ሰዓት ያስቋቸው መረጃዎች እነዚህ ነው ይመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ ድረስ መልካም